ታዲያስ አዲስ፣ ታዲያስ አዲስን እያደመጣችሁ ትገኛላችሁ። እስከ አስር ሰዓት ድረስ ቆይታ እናደርጋለን። ይህን የአዳዲስ ነገሮች ይዘናል። ከያዝናቸው መረጃዎች መካከል አንድ ሆስፒታል ውስጥ ስለተፈጠረ ጉዳይ እናንሳ እንግዲህ ሁለት የሆስፒታል ባለሙያዎች በጣም የሚያስደንቅ ነገር ሰርተዋል እና ይህንን እስኪ ለሌሎች የሚጠቅም ከሆነ እናጋራ ብለን ነው። በዋቻሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል ባለሙያ የሆኑት እንግዲህ ሁለት ባለሙያዎች ናቸው። ትልቅ አስተማሪ ድርጊት አድርገው አሁን መነጋገሪያ እየሆነ ያለው አንደኛው መልካሙ ከበደ ይባላል። በሆስፒታላችን የፋርማሲስትና የኳሊቲ ዩኒቲ ባለሙያ ሲሆን በቀን 17 8 2017 ዓ ም በሆስፒታል ውስጥ ስብሰባ ላይ ቃለ ጉባኤ እየጻፈ ያለ የእሱ ደም ኦ ኔጌቲቭ መሆኑን የሚያውቅ አንድ ጓደኛው ድንገት ደውሎ አንዲት እናት አስቸኳይ ቀዶ ጥገና ተደርጎላት መውለድ እንዳለባትና ሆስፒታል ውስጥ ግን የተፈለገው የደም አይነት አለመኖሩን ይነግረዋል። እሱም ከስብሰባው ቃለ ጉባኤ መዝገቡን ለጓደኞቹ ሰጥቶ ደም ለግሶ እናትንም ልጅንም ማትረፍ ችሏል። ደም ያስፈልጋት እናትም እንግዲህ ከቀዶ ጥገናው በኋላ እንግዲህ ቀዶ ጥገና ከተደረገላት በኋላ በጣም በጥሩ ጤንነት ላይ እንደምትገኝ ልጇን በጥሩ ጤንነት ላይ እንደሚገኝ የዛው ሆስፒታል ባለሙያዎች ተናግረዋል። ሁለተኛው አንዲት እናት ህይወት የታደገው ሌላኛው ዶክተር ነው። ዶክተር እንዳልክ ሻምበል ይባላል። በእለቱ እጅግ አስቸኳይ የሆነ ቀዶ ህክምና የሚያስፈልጋት ህመም ላጋጠማት እናት ደም እንደሚያስፈልጋት በህክምና ቡድኑ ውሳኔ ተላልፎ ሳለ በሆስፒታላችን ለጊዜው በገጠመ የደም እጥረት ሆስፒታል ውስጥ የተፈለገው ደም አለመኖሩን ሰምቶ በራስ ተነሳሽነት ሄዶ ደም በመለገስ ቀዶ ህክምናው እንዲደረግላት ማድረግ ችሏል። ሁለቱም በሆስፒታላችን ባለሙያዎች ያደረጉት መልካም ተግባር ለሌሎች ትልቅ ምሳሌ ይሆናል በማለት እንደዚህ አቅርበነዋል ብለዋል። የዋቻማ ዩኒቨርሲቲ የንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሁለት ባለሙያዎች አንድ ፋርማሲስት ነው አንድ ደግሞ ዶክተር ያደረጉት ተግባር መነጋገሪያ ሆናል። በተለይ ከ ደም እጥረት ጋር በተያዘ፣ አሁንም የደም እጥረት በደንብ አለ አደለ? በሀገሪቱ ብዙ ጊዜ ይለግሳል። እውነት ለመናገር አንዴ ነው የደገስኩት እንጂ ምን ነው አልከ። ከዚህ የደገስኩትም ሰውዬ ያኔ ክለብ በምሰራበት ሰዓት ነው እና ማታ ነው የሚንቀዠቀዥ የተሰጠለው ማለት ነው። አንዴ ነው የሰጠሁት። ከዛ በኋላ ግን ሰጥቼ አላውቅም። ለምን እንደማልሄድ አላውቅም። አመነሳ ምናልባት እዛ ቦታው ድረስ ለመሄድ ሰግቶት ምናምን ሳይሆን በቃ አንዴ ሰጠው ቆይቷል፣ በጣም ከዛ በኋላ ግን ይቻ አላውቅም በጣም የሚገርም ነው። ሪካርድ የሰበሩት ከሰባ በላይ ደም ከሰባ ጊዜ በላይ ደም የለገሱትን ሰዎች ስትመለከት በጣም የሚያስገርም ነው። ደም መለገስ በነገራችን ላይ እንደሚሉት ባለሙያዎቹ እንደሚሉት የጤና ዳይሬክት የጤና ጉዳት ምንም የለውም እንደውም ከጤና ጉዳት በላይ የጤና ጥቅምም ነው ያለው ይላሉ ባለሙያዎቹ። እና ደም መለገስ አይታወቅም ማንን በዛ አንተ በምትለግሰው ደም ማን ሊድን እንደሚችል አይታወቅም። ግን ሄዶ ደግሞ በጣም የአንዲትን እናት የአንድን ትልቅ አዛውንት እድሜ የመቀጠል ያው ከፈጣሪ በታች የመቀጠል እድል ሊኖረው ይችላልና መለገስ በጣም አሪፍ ነው። እነዚህም ዶክተሩ እና ዶክተሩ እና ፋርማሲስቱ ያደረጉት ነገር ለሁሉም ለሁሉም የሚባለው በተለይ በተለይ ብዙዎቻችን ስንረዳው የሕክምና ባለሙያዎች ሲባል ደሙን መቀበል ወይም ለታካሚ መስጠት እንጂ ከዚህ ጋር ቀጥታ ግንኙነት የላቸውም የሚል ሳቤ ነበር አይደል። አሁን ይሄኛውም ዶክተር ገብቷል። አንደኛ ማወቁ የዛን እንትን አውቁ መደወሉ ሁለተኛ ነገር ደግሞ የተደወለለ ሰው ደግሞ ፈቃደኛ መሆኑ በጣም ያስገርም። ከዛ ውጭ ደግሞ ከስብሰባ ላይ ተነስቶ ደም መስጠቱና አንዳንድ ማወቅም የጓደኛ በዙሪያ አብረ በጣም የምትሏቸው ነው ጓደኞችን እንደገናም ደግሞ ቤት አሁን ቤተሰብ የምታውቋላት የእኔ የፋዘር ኦ ፖዘቲቭ የማዘር አንተ ጥሩ ነ ያለው አይ እንደዚያ ቃሉ ግን እንዴት ነው መታወቂያዎች ላይ ይለጠፋል አይደል? አሁን በወረዳ የሚሰጡ መታወቂያዎች ላይ ይልለት። በጣም አሪፍ ነገር ነው። በነገራችን ላይ ለምሳሌ ድንገተኛ አደጋዎች በሚደርሱ ሰዓት ያንተ ደም ምን አይነት እንደሆነ እዛው ላይ አይተው በቀላሉ ለማግኘት የሚቻልበት እንደዚህ አይነት ሰው የሆኑ ሰዎች አሉ እና በቀላሉ እርዳታው ልታገኝ ትችላለህ። ማወቁ አሪፍ ነገር ነው እና ደስ የሚል ተግባር ነው። በጣም ደስ የሚል ተግባር ነው። ይበል የሚያሰኝ ነው። ለሌሎች እጅግ በጣም ትልቅ ትምህርት የሚሰጥም ይመስላል። ታዲያስ አዲስ ታዲያስ አዲስ፣ በሁለተኛው ምዕራፍ ተመልሷል። አዳዲስ ነገሮች ይዘናል። ወንጀል ነክ አንድ መረጃ አላጋራ ወንጀል ነክ ነው ውስጥ እኮ ግን የተያዙ ምናምን ነው። አሀ ማለት መያዛቸው አትፈልግም? መያዙን ነው አንፈልግም። የምትፈልገው በጣም አሪፍ ስለዚህ፣ ስማኝ በደንብ መያዙን ከሆነ የምትፈልገው ወይዘሪት በላይነሽ በዱሬ ተባለች እህታችን ይላል። በቤይሩት ሀገር ስትሰራ ቆይታ ወደ ሀገሯ ትመለሳለች። እንግዲህ በቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ አራት ተጠርጣሪዎች የሜትር ታክሲ አገልግሎት ሰጪ በመምሰል ኮድ ሁለት ይልና ታርጋውን ይዘረዝራል የኮሮላ መኪና አሳፍሯት ከቦሌ አየር ማረፊያ ይዟት ይወጣሉ። ከዚያም ትንሽ እንደሄዱ ትራፊክ መጣብን እንዳንያዝ እዚህ ጋር ወረጂና፣ ማዶ ተሻግረሽ ታ እናሳፍርሻለን እንጠብቅሻለን ይሏታል። ተበዳይም የተባለችውን ሰምታ ስትወርድ ሻንጣዎቿን እንደጫኑ ሿሿ ሰርተዋት ዘረፋ ፈጽሞባት ያመልጣሉ። ነገር ግን ይህ ሲሆን አንድ ጉዳዩን በአይነ ቁራኛ ሲከታተል የነበረ እግረኛ የመኪናውን ሰሌዳ በስልኩ ፎቶግራፍ አንስቶ ለኢትዮጵያ ፌዴራል ፖሊስ የትራፊክ ቁጥጥር የአደጋ ምርመራ አመራር አባላት እንግዲህ ይሰጣል ማለት ነው። የትራፊክ ፖሊሶቹም የደረሳቸውን መረጃ መሰረት በማድረግ ተጠርጣሪዎቹን በጂፒኤስ በመከታተል አራቱንም ተጠርጣሪዎች ልደት አካባቢ በቁጥጥር ስር አውሏቸዋል። በተጨማሪም ተጠርጣሪዎቹ በተሽከርካሪ በተጠርጣሪዎቹ እና በተሽከርካሪ ላይ ፍተሻ ተደርጓል። በዚህም ከተለያዩ ግለሰቦች የሰረቋቸው ሰባት ታችስክሪን ሞባይል ስልኮች፣ ሁለት በተን ስልኮች ከተለያዩ ግለሰቦች የሰረቋቸው ሰማንያ አራት ሺህ አራት መቶ ሰማንያ አምስት ብር አምስት ባለ አምስት መቶ ሪያል አንድ ባለ ሁለት መቶ ሪያል ሶስት ባለ አስር ሪያል ሁለት ባለ አምስት ሪያል ኖቶችን የያዙ እንግዲህ መያዙን የፌዴራል ፖሊስ አስተዋውቋል። የግል ተበዳይም ወይዘሪት በላይነሽ ንብረታቸውን ተረክበው በሰላም ወደ ቤታቸው እንደሄዱም ፖሊስ ገልጿል። የኢትዮጵያ ፌዴራል ፖሊስ ትራፊክ ፖሊሶች በኤግዚቢትነት የተያዙ ንብረቶችና ተጠርጣሪዎቹን በቦሌ ክፍለ ከተማ የፖሊስ መምሪያ ለሀርቡ ፖሊስ ጣቢያ አስረክበዋቸዋል ማለት ነው። አራቱም ተጠርጣሪዎች በጥቆማ መሰረት ልደት አካባቢ በቁጥጥር ስር ውለዋል። በቁጥጥር ስር ሲውሉ ደግሞ ከሌሎች ግለሰቦች የሰረቋቸው በጣም ብዙ ንብረቶችም በጋራ ተይዘዋል የሚለው ዜና ነው። ያው ደስ የሚል ዜና። በነገራችን ላይ ነገሩ ከኤርፖርት አር የተነሳው ብዙ ጊዜ የማይገባኝ ነገር ኤርፖርት ውስጥ እንግዳ ለመቀበል ወይ ሂደ ምታ ከሆነ ወይም ሌቦች አሉ ታውቃለህ። አንዴ በጣም እኔ እዛ ሴኪዩሪቲው በጣም ኃይለኛ በሆነበት ሰዓት ላይ ካሜራ ባለበት ሰዓት ላይ እዛ የኤርፖርቱ ሴኩሪቲ አካል ምንድን ነው የሚሰራው? ምክንያቱም እንዲህ አይተህ በዓይን የምትለያቸው ሌቦች አሉ የሚከታተሉ በእንዲህ አይተህ አላለ በቃ ይሄ ላቦር እንደሆነ በእንቅስቃሴ በልምድ የምታውቃቸው ነገሮች አሉ አለ እነዚያ ነገሮች እንዲሁም ኪሳችሁን ጠብቁ እንዲህ ምናምን ትባላለህ ምናምን እዛ እና ካሜራ አለ እና ተደጋጋሚ እነዛ ሰዎች እየመጡ እነዚህን ነገር ጥቃት ለምንድን ነው ክትትል የማይደረገው? ለሴኩሪቲ የተሰቀለው ካሜራ ምንድን ነው ጥቅሙ? ምንድን ነው ስራው? ብዙ ጊዜ ሄዳለሁኝ እና የሚመስሉ ጌቶች አሉ ፓርኪንጉ ላይ ታያለ በረምብ ምናምን በቀበሬ በካሜራ እንቅስቃሴ አይተክ መተም እኮ ምንድን ነው የምሰራው ማን ምናምን እንደዚህ ነገሮች ብታደረግ ምናምን ምን ይሆናል። ከብቷል እዛ አካባቢ የመምጣት እድላቸው ጠባብ ነው የሚሆነው። አይተገኑ ከሆነ ግን በቃ እንደ ኖርማል፣ እውነቱን ለመናገር እንደ ኖርማል ታክሲ ተራ ነው ያለው። እንትን አለ፣ ጥበቃዎች ምናምኖች አሉ። ከብቷል በአራቱም አቅጣጫ ምናምን፣ ግን እዛ ጋ ግን ህብረተሰቡን ያለው እንቅስቃሴ ምንድን ነው፣ እንዴት ነው እየሄደ ያለው ምናምን የሚለውን ነገር ግን ማንም የሚያየለም። ብዙ ጊዜ ሄጃለኝ። በቃ ራስህን ጠብቀህ ትቆማለህ። ከዛ በኋላ በአይን እንቅስቃሴ ታያለህ። በቃ እንደዚህ ይሄ እንትን ይመስላል ምናምን ምናምን ትላለህና ለምን ቀላል ነገር አይደለም እላለሁኝ። ደግሞ ስሙንም የሚያጎድፍ ነው አይደል? ይህን የመሰለ ትልቅ ተቋም እንደዚህ አይነት ስራ ውስጡ ገብተው፣ አሁን ስንት ዓመት አረብ ሀገር ለፍታ የመጣችሁን ሳንቲም መሬት ከቤተሰቦቿ ጋር ሳትገናኝ ምን ያህል ምን ስሜት ሊሰማት እንደሚችል አስቧል? በጣም ብዙ አመትን የለፋቸው ያንን ይዛ የመጣችውን ነገር ቤተሰቦቿን ሳታገኝ ምናምን እንደዚህ ሿሿ ተሰርታ፣ አሁን ያው በክትትል ባያያዝ ቀች ልጅ ለሀገሯ ያላት ስሜት ምንድን ነው አስቧል? ስለዚህ ቢያንስ የሚመጡት እንግዶች ሲመጡ ሴፍ ነን ብለው እንዲያስቡ እንኳን እዛ ጋ ያለውን ነገር በደምብ መጠናከር አለበት። በሌብነት ጉዳይ ላይ ኪስ በሚገባው ሰዓት ላይ ሻንጣ እነዚህ እነዚህ ነገር በደንብ በቃ ካሜራ ኪያስ በካሜራው ላይ እኮ እንቅስቃሴዎች ታያለ። ማን ነው እንትን የሚለው ምናምን ምናምን ብለክ ማለት ነው። ተደጋጋሚ ፊቶችን ያው ተደጋጋሚ ቢሄድ ኮቆባቸው ቁጥር ተደጋጋሚ ፊቶች የማያቸው ፊቶች አሉ። ተደጋጋሚ ፊቶች ያለመስለት እንደ ስራ ወሬ ሊሆነ ምናምን ነገር እና እነዚህ እነዚህ ነገሮች የሚስተካከሉ ሌላኛው ደግሞ አንደኛው በጣም አሪፉ ነገር ከዚህ ዜና የተረዳሁት አንደኛው አሪፉ ነገር እሷ እንደዚህ ስትሆን ከጎን መንገደኛ በአይነ ቁራኛ ዝም ብሎ ሲከታተል የነበረ መንገደኛ ነው፣ ፎቶ አንስቶ ለፖሊስ አመልክቶ እንዲያዝላት፣ ንብረቷ እንዲመለስላት ያደረገው። ምን አገባኝ ብዙዎች እንመለከታለንና መንገድ ላይ ሌባ አንድ ሰው ኪስ ውስጥ ሲገባ ከጀርባ ሆኖ ወይ ሌባው ከሄደ በኋላ በእርግጥ ያስፈራል፣ ያው ለእሱ ለራሱም ይሰጋል። ግን ደግሞ እንደዚህ በማድረግ ደግሞ ወንጀልን መቀነስም ይቻላል። ምክንያቱም ነገ ደግሞ አይታወቅም፣ እሱ ላይ የሚደርሰው ሌባ ነው ነገ ከጎን ያለው ሰውዬ ጋር እየገባ ይገባ ያለውና የዚህ ሰውዬንም ተግባር በጣም ከፍ ተብሎ ሊመሰገን ይገባዋል። ምክንያቱም እሱ እንደዚህ ባያደርግ ኖሮ እቺ ልጅ ንብረቷንም አታገኝም። እነዚህ ሰዎች ደግሞ ሌላ ሰው አሁን እያደረጉ እንግዲህ ሌላ ሰው እንደዚህ አይነት ሿሿ ተግባር እየፈጸሙ ነበር ማለት ነው። አዎ በቃ ይሄ ስራ ነው። ኦልሬዲ በቃ እንደዚህ ይሰራል ማለት ነው። ገብቷል። ሰው ሲመጣ እንደዚህ እየተቀበሉ ይሰራል እና እዛ ጋር ግን ያውቁታል፣ ሰዓቱን ማለት ነው። አረ በተለይ ከተለያዩ ሬዲ በረብ እኮ ነው ስንት ሰዓት እንደሚገባ ስንት ሰዓት ብዙ ጊዜ ገብቷል። ከኢሮፕ ከአሜሪካ ምናምን የሚመጡ ሰዎች ላይ እንደዚህ አይነት ነገሮች እድላቸው ጠባብ ነው የመፈጠር ይመስለኛል በጣም የሚሰራው እንደዚህ ከአረብ ሀገር የሚመጡ ክፍለ ሀገር ቤተሰቡ ያላቸው ምናምን ብዙ ሰው አይቀበላቸውም ብሎ የሚያስቡት አሁ እንደዚህ አይነት ፍላይት ላይ ምናምን ነው ጌሙ ያለውም ያው ከአሜሪካ ሲመጣ ጎረቤት ምንም ሰብሰብ ብሏል የሚቀበሉ። ግን ይሄ የሴኪሪቲ ጉዳይ የምር ሲሪየስ መሆን ያለበት። አይተው ከሆነ እዛ ጋ ላይ ካሜሮች አሉ፣ አራቱም ማቅጣጫ ፌዴራል ፖሊስ አለ ምናምን፣ ኪሳችሁን ጠብቁ፣ እንዲህ እንዲህ ይባላል ምናምን። እና ሴኪሪቲ ካሜራው ጥቅሙ ምንድን ነው? እያየክ አደጋው ሳይደርስ እንቅስቃሴ አለማረን ሰውዬ ይዘው መጠየቅ ምናምን፣ ይሄ ገብቷሃል። ከደረሰ በኋላ ትምህርትም ስለሚላሌ ነው። ከዛ በላይ ሴኪሪቲ ሲጠብቅ ምን ወደዛ አካባቢ የመምጣት እድላቸው እየጠበበ ይመጣል። አሁን ግን ምንድን ነው እዚህ ዘረጃ አፍንጫ ድረስ ወርዶ እንደዚህ ነገር ከተሰራ ከባድ ነው ብዬ ነው ማስብ። አዎ በዚሁም የኢትዮጵያ ፌዴራል ፖሊስ የትራፊክ ቁጥጥር አደጋ ምርመራ አመራር አባላትንም ማመስገን ይገባል። ምክንያቱም እነሱም ተከታትለው ነው ሌቦቹ እንዲያዙ ያደረጉት። እንግዲህ ቅድም እንዳልነውም ግን በተለይ ኤርፖርት ውስጥ ስላለው አጠቃላይ እንቅስቃሴ ግን ሴኪሪቲው በደንብ መጠናከር ይገባዋል። ለሌሎች ሴፍቲ ሲባል ከዚህ በኋላ እንደዚህ አይነት ትልቅ ተቋም በእንደዚህ አይነት ጉዳይ ስሙ እንዳይነሳ ለማድረግ እዛው ያሉት አመራሮች ትልቅ ስራ መስራት አለባቸው። የሚለውን ዜና ከፍ ብለው እንዲነገር ለማድረግ ነው።